ክዊት ባጃጅን የምትመስል የኤሌክትሪክ መኪና እንዳለች ታውቃላችሁ። ቻይና ለሁሉም ችግሮች መፍትሄ አላት። ኢትዮጵያ ውስጥ የነዳጅ መኪና እንዳይገባ ሲታገድ ክዊት ባጃጆች እየጠፉ መጥተዋል። ለምን ከተባለ ስፔር ፓርታቸው ከገበያ እየጠፋ ስለመጣ ቻይና ለዚህ ችግር መፍትሄ አለኝ በማለት አዲሷን መኪና አስተዋውቃለች። ቻንግሊ ኔሜካ። ዋጋውን ስትሰሙ እርግጠኛ ነኝ ሁላችሁም ትደመማላችሁ። ሰላም የተከበራችሁ የቻና ቤተሰቦች እንደምን ሰነበታችሁ? እናንተ ይህንን ፕሮግራም ስትከታተሉ የሚጠበቅባችሁ ነገር ቢኖር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምንጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ ሰብስክራይብ አድርጉ። ዛሬ ደግሞ እጅግ እጅግ የዓለማችን ርካሽ የምትባለውን መኪና ይዤላችሁ መጥቻለሁ። በነገራችን ላይ ቁጥር አንድ ርካሽ የምትባሏን መኪና ነው ይዤላችሁ የመጣሁት። በምስሉ ላይ እንደምትመለከቱት መጠኗም አነስ ያለ ነው፣ ዋጋዋም ደግሞ እጅግ አነስ ያለ ነው። ዋጋውን ስትሰሙ ሁላችሁም ትደምማላችሁ። ምንም ጥርጥር የለኝም። በተለያዩ የመኪና ገበያዎች ላይ በጣም በርካሽ ይህችን መኪና ካያችኋት ውሸት እንዳይመስላችሁ እውነት ነው። እንዴት በዚህ ዋጋ ሊሸጥ እንደቻለ ግን ከዚህ በኋላ በምለቀው ቪዲዮ ላይ አካትቼ የላችኋለሁ። በእርግጥም እንደምትደመሙ በደንብ እርግጠኛ ነኝ። ይህ ተሽከርካሪ በተለይ ለኢትዮጵያ መንገድ ተስማሚና ላጫጨ የራይድ አገልግሎቶች ተመራጭ እንደምትሆን ጥርጥር የለኝም። ምናልባትም እንደምታስቡት አስፈራ አይደለም። ምናልባትም ከጠበቃችሁት በላይ ተሆንባችሁና ከዚህች መኪና ፍቅር ሊይዛችሁ ይችላል። በዚህች መኪና ዙሪያ የተፈጸመ አንድ ታሪክ ላጋራችሁ። ጄሰን የተሰኘ አሜሪካዊ ግለሰብ ቻንግሊ ከሚባል ቻይናዊ አምራጭ በ1200 ዶላር ይህች መኪና ይገዛታል። ግለሰቡ መኪናዋን ያዘዘው የዓለማችን ቁጥር አንድ ርካሽ መኪና ምን ትመስላለች የሚለውን ለማየት ነበር። በእርግጥም መኪናዋን አሜሪካ ወደሚገኘው ቤቱ ለማድረስ ወደ 3000 ዶላር ፈጅቶበታል። ጄሰን መኪናዋን እጁ ካስገባ በኋላ በርካታ ቪዲዮዎችን በዩቱብ ሰርቷል። በመኪናዋ ዙሪያ እውነቱን ለመናገር መኪናዋን ለዓለም ያስተዋወቃት እርሱ ነው። ይህችን ተሽከርካሪ መኪና ብሎ መጥራት ትንሽ የተጋነ ነገር ስለሆነ ቻንግሊ ባጃጅ ብለን ብንጠረት ይሻለ ይመስለኛል። እናንተስ ምን ይመስላችኋል? ጄሰን መኪናዋን መሬት ላይ ወርዳ በእርግጥ ስራ እንደምትሰራ ለዓለም ህዝብ አሳይቷል። እንዲሁም የተለያዩ ቴስቶችን በማድረግ መኪናዋን ፈትሿታል። ባለሙያ እንደመሆኑ ያደረገውን ነገር በሙሉ የማስቃኛችሁ ይሆናል። ምናልባት ምቺ መኪና በቅርብ ወደ ኢትዮጵያ ስለምትገባ ደግሞ በደንብ ናውሎጂ ሎጂ እንዲኖራቸው አደርጋቸዋለሁ። ጄሰን ከተደነቀባቸው ነገሮች መካከል ብዙ ዋጋ ከሚጠይቅ ከዘመናዊ ተሽከርካሪ የሚጠበቁት ሁሉም ባህሪያት መኪናዋ ያሟላች መሆኑ ነው። ስፒዶሜተር ባካፕ ካሜራም ጭምር አላት መኪናዋ። ማመን ያለ ማመን የእናንተ ፋንታ ነው። በመጀመሪያ መኪናዋን ቀርፋፋ ብሎ ገልጿት ነበር። ነገር ግን ለአጫጭር ጉዞዎች አሪፍ እንደሆነች ሐሳብ ሰጥቷል። ያላት ሆርስ ፐውር ደግሞ እኔንም ቢሆን ራስ ምታት ለቆብኛል። አንድ ነጥብ አንድ ሆርስ ፓወር ወይም አንድ ነጥብ አንድ ኤችፒ ስትመለከቷት እጅግ ጠባብና በጣም ትንሽ ጎማዎች ያሏት ባጃጅ ትመስላለች። ነገር ግን ብዙ ፍጥነት ለማይፈልግ ስራ በጣም ጥሩ ተስፋ ያላት መኪና ትመስላለች። ልክ እንደ ባጃጅ በዚህ ደረጃ በጣም ብሩህ ተስፋ አላት ብዬ አስባለሁ። መኪናን ለማግኘት የቻይና የኢኮመርስ ድህረ ገጾች መጎብኘት በቂ ነው። አሊባባ ሜዲን ቻይና ዶት ኮም እና መሰል ኢኮመርስ ዌብሳይቶች ዌብሳይቶችን ብትጎበኙ መኪናዋን ታገኛታላችሁ፣ ማዘዝም ትችላላችሁ። ከኢትዮጵያ ውጪ ያላችሁ። ኢትዮጵያ ውስጥ ግን በቅርቡ ትገባለች። ነገር ግን በዋጋዋ ምክንያት መኪናዋን ሲያጣጥሏት ብዙዎችን ተመልክቻለሁ። ይህ የተሳሳተ እንደሆነ በሚቀጥለው ቪዲዮ በደንብ የተብራራ መረጃ ሰርችላችኋለሁ። እንደውም ሲያጣጥሏት የነበሩት እነ ጄሰን እንኳን ማጣጣላቸውን የቀጠሉት ከሌዘሩ በታች ያለውን የመኪናዋን ቴክኖሎጂ እስካዩ ድረስ ብቻ ነበር። እኔም ቻልኒ ጀርባ ያለውን ምህንድስና ላስቃኛችሁ የደግኩት ለዚህ ነው። መጽሐፍን በከቨሩ መገመት እንደማይቻል ሁሉ ይችንን መኪና በገጽታዋ መገመት በጭራሽ አይቻልም። የመኪናዋ የፊት ለፊት ሰስፔንሽን ሲስተም በጣም የተደነቀለት አንዱ ነው። ይህ የምትመለከቱት ስትሪንግ ሻፍት ነው። ዩጆይንት አላት፣ ልክ እንደ ማንኛውም መኪና ሮክ ኤንድ ፒኔን ስትሪንግ ሲስተምን ትጠቀማለች። የተከበራችሁ ቻናል ሮክ ኤንድ ፒኔን እኮ ማንኛውም መኪና ላይ የሚገኝ ሲስተም ነው። በእርግጥም ሁሉም ላይ ይገኛል ማለት ባይቻልም ግን አብዛኞቹ መኪኖች ላይ፣ እኛ የምንጠቀማቸው መኪኖች ላይ ሮክ ኤንድ ፒኔን የተባለው ሲስተም፣ የስትሪንግ ሲስተም በጣም የታወቀ ነገር ነው። እቺ መኪና ስትሪንግ ላይ የተገጠመው ሮክ ኤንድ ፒኒን የሚባለው ሲስተም ነው ማለት ነው። በጣም የሚገርም ነው። እንዴት አያያችሁ? አዚ ቻናሌ ቤተሰቦች እንዴት አያያችሁ? ቻናሌ ቤተሰቦች መኪናዋን እንደምትመለከቷት በጣም ጸድ የምትባል ናት። ሌላው የምነግራችሁ ደግሞ ምርጥ ምርጥ የሚባሉ አክስሎችም አሏት። ይኸው እንደምትመለከቱት ዊሏን ወይም ጎማዋን ስንመለከት የተገጠመላት ቸርኬ ብረት እንዳይመስላችሁ አልሙኒየም ቸርኬ ነው። ብላውን ማን ያምነኛል። በቻይና ማቴሪያሎች ርካሽ ስለሆኑ ነው እንጂ በአሜሪካ ቢሆን አራቱ ጎማዎች ብቻ የመኪናዋን ዋጋ ሊሸፍን ይችላል። የምትመለከቱት የጎማ ሴታብ ደግሞ እንደነ ዲፌንደር ላንድ ክሮዘር ያሉ መኪኖች ሁሉ የሚጠቀሙበት ሲስተም ነው። ይኸው እቺ መኪና ላይ ተገጥሞባታል። በጣም የሚገርም ነው። የቻና ሌቪስ ሰዎች በጣም ምርጥ ምርጥ የሚባሉ ሲስተሞች በሰስፔንሽን ሲስተሟ ላይ ተገጥሞላታል ለዚህች መኪና። ሌላው የምነግራችሁ ደግሞ የምትመለከቱት ሾክ አብዞርበሩን ነው። ሾክ አብዞርበር በዚህች መኪና የሚታሰብ ነገር አልነበረም። በጭራሽ የሚታሰብ ነገር አልነበሩ። ነገር ግን እቺ መኪና ምርጥ የሆነ ሾክ አብዞርበር ተገጥሞላታል ማለት ነው። ተመልከቱት። የቻናል የቤተሰቦች ስፕሪንጉን ተመልከቱት። የኋላ ጎማውን ስንመለከት ደግሞ ከፊተኛው በጣም የተሻለ ሴታፕ አለው። ስፕሪንግ ዳምፐር ጭምርም አላት ለምቾት ይመች ዘንድ። ይህ ስፕሪንግና ዳምፐር ለምን ይጠቅማል ካላችሁኝ ለኮረኮንችና መሰል መንገዶች ለመጓዝ በጣም ጠቃሚ ነው። የእኛ መንገድ ደግሞ ከአስፓልት ውጭ ያለው መንገድ ስለሚበዛ፣ ኮብልስቶን ስለሚበዛ ለዛ ታስቦ የተሰራ ነው። ፍሬኗ እንደምትመለከቱት ማኑዋል ነው። በተለይ የድሮ መኪኖች ላይ የሚታወቀው የማኑዋል ሲስተም ማለት ነው። ስለዚህ ልክ እንደ ሳይክል አይነት እንደ ካቦ ሳይሆን በብረት ጸዴ በሆነ መልኩ በእንደዚህ አይነት በምትመለከቱት መልኩ ፍሬኑ የሚይዝ ነው የሚሆነው። ሌላኛው የተደነቀላት ነገር ደግሞ የመጫን አቅሟ ነው። በጣም ብዙ ዕቃ መያዝ ትችላለች እንደምትመለከቱት። እንደውም ሹፌሩ ከሚቀመጥበት ስፔስ ከኋላ ያለው ስፔስ ይበዛል። ዲዛይኑን ከተመለከታችሁት ማለት ነው። ስለዚህ መኪናዋ ለምን ታስባን የሰራችሁ ለካርጎ ታስባን የሰራችሁ በተለይ ሱቅ ላይ ለምታመላልሱ ሱቅ ላይ ያመላልሳችሁ ቃ ለምትሸጡ ሰዎች ለተለያዩ አነስ አነስ ላሉ ስራዎች መኪናዋ ጸድ የሚባል ካርጎ ቦታ አላት። የጭነት ቦታ ማለት ነው። ሞተሩ ይህንን ይመስላል እንደምትመለከቱት ነው። ይህ ደግሞ ዲፈረንሻል ነው። ይህ የምትመለከቱት ዲሲ ቱ ዲሲ ኮንቨርተር ሲሆን ይሄኛው ደግሞ መቆጣጠሪያ ነው። ይህ ደግሞ ባለ 60 ቮልት ዲሲ ሞተር ሲሆን ለመኪናዋ በቂ የሚባለውን ኃይል ያቀርባል። የመኪናዋን ባትሪ ከሹፌሩ መቀመጫ ስር የምናገኘው ሲሆን አምስት ባለ 12 ቮልት ባትሪ በሲሪስ ፓራራል ተገጥሞላታል። ባትሪው ደግሞ ሊድ አሲድ ባትሪ ነው። እዚ ጋር የምነግራችሁ ነገር የተከበራችሁ የቻናል ቤተሰቦች ሊድ አሲድ ባትሪ ምን ማለት እንደሆነ ለማታቁ ማንኛውም መኪና ላይ የተገጠመ ወይም ለማስነሻነት የምንጠቀም በነዳጅ መኪኖች ላይ ለማስነሻነት የምንጠቀምበት ባትሪ እንደማለት ነው። አብዛኞቹ ግን የኤሌክትሪክ መኪኖች የሚጠቀሙት በሊድ አሲድ ሳይሆን ሊቲየም አዮን ፎስፌት ነው። ሊቲየም አዮን ፎስፌት ብዙ ዓመት ያገለግላል። ዋጋው ደግሞ ያን ያህል በጣም ውድ የሚባል ነው። ሊዳሲድ ባትሪ የተገጠመላት ናት። ሊድ አሲድ ባትሪ ደግሞ ሬንጁ እስከ ሶስት ዓመት ነው። ምናልባት መኪናዋን ከሶስት ዓመት እስከ አራት ዓመት ብቻ ነው ልትነዱት የምትችሉት። ከዛን መልሳችሁ ባትሪውን ሪፕሌስ ማድረግ ይጠበቅባችኋል። ማለት ከሶስት ዓመት እንደ ማንኛውም ስኩተር ማለት ነው። ስኩተር ታውቃላችሁ አይደለ? ስኩተር እንደ ማንኛውም ስኩተር መኪናዋን ባትሪዋን ትቀይራላችሁ። ያ ማለት በጣም ውድ የሚባል አይደለም። ባትሪዎቹ ውድ አይደሉም፣ ነገር ግን ብዙ አመት አያገለግሉም ማለት ነው። እስኩተሮች ከሶስት ዓመት በላይ አያገለግሉም ይታወቃል ማለት ነው። ሊዳሲድ ከሆነ ሬንጁ ሶስት ዓመት ነው። እስከ ሶስት ዓመት ያገለግላል። ከሶስት ዓመት በኋላ ፌል ያደርጋል፣ ይጣላል፣ ሌላ ባትሪ ይገጠምለታል ማለት ነው። ስለዚህ እችህም መኪና ልክ እንደ እስኩተሮች በየሶስት ዓመቱ ባትሪ ትፈልጋለች ማለት ነው። ባትሪው ደግሞ ከ60ሺ እስከ 70ሺ ምናምን አካባቢ ሊደርስ ይችላል ተብሎ ይገመታል። እስኪ ቦዲው ከምን እንደተሰራ ገምቱ ሁላችሁም። እስቲ እቺ መኪና ቦዲዋ ከምን የተሰራ ይመስላቸዋል? ቦዲዋ የተሰራው ከፕላስቲክ ነው ብላችሁ ነው የምትመለሱት፣ ከዋጋው ርክሰት አንጻር ማለት ነው። ስለዚህ መኪናዋ ግን ከፕላስቲክ ሳይሆን ሙሉ ለሙሉ ከሜታል ከብረት የተሰራች መኪና ናት። እንደምትመለከቱት እስኪ መታ መታ አድርግላችሁ። የመኪናዋን የውስጠኛ ክፍል ደግሞ ላሳያችሁ። ስለዚህ ክብ መሪ ያላት፣ እንደውም መሪዋ የፎርድ መኪና መሪን ይመስላል። ኮፒ ፔስት ነው ከፎርድ ጋር በጣም የሚመሳሰል መሪን ያላት መኪናዋ ማለት ነው። ውስጥ ገብታችሁ ስትቀመጡ መኪና ትክክለኛ መኪና ውስጥ ያላችሁ እንዲሰማችሁ የሚያደርግ በጣም የሚገርም ሞገስ አለው፣ ውስጥ ስትሆኑ ማለት ነው። ግን መኪናዋን በባጃጅ ደረጃ እንድታስቧት ነው የምፈልገው ኖርማሊ፣ እንጂ ያው መኪና ብሎ ለመጥራት ትንሽ አዳጋች የሚሆን ይመስለኛል። መሪውን ስታዘዋውሩት ደግሞ ይህንን የሚመስል እንቅስቃሴ ታሳያለች። የተከበራችሁ የቻናሌ ቤተሰቦች ዛሬ የዓለማችን ርካሽ መኪና የምትባለውን መኪና አስቃኘኋችሁ። በጣም እንድወደዳችሁ ተስፋ አለኝ። ኢትዮጵያ ውስጥ ስትገባ ደግሞ ማሳውቃችሁ ነው የሚሆነው። ዋጓን በተመለከተ ግን ምናልባት ሁላችሁም ጓጉታችሁ እየጠበቃችሁ ሊሆን ስለሚችል ምናልባት ኢትዮጵያ ስትገባ የሚወጣውን ዋጋ አሁን መገመት አልችልም። አሁን ላይ ግን እየተሸጠች የምትገኝበት ዋጋ 135 ሺህ ብር ነው፣ በአለም አቀፍ ደረጃ ማለት ነው። ኢትዮጵያ ስትገባ ምናልባት እጥፍ ቢጨምር 300000 እንኳን ብትሸጥ በባጃጅ ዋጋ ኖርማል ነው ማለት ነው። እነ ኩዊት ባጃጆች እኮ እየተሸጡ የሚገኙበትን ዋጋ እንነጣለን፣ 600 ሺህ 700 ሺህ ነው የሚሸጡት። እቺ መኪና ግን በ300 ሺህ ብር ኢትዮጵያ ውስጥ ገብታ ብትቀርብ የተለያዩ ሰርቪስ አገልግሎት በመስጠት ተማሪዎችን በማድረስ ሰዎች ጥሩ ገንዘብ ይሰሩባታል ብዬ ስላሰብኩ አቀረብኩላችሁ። ቻው።